ዛሬ ከተለመደ የሰውነት ባህሪ ወጣ ብለን እጅግ በሚያስፈራው ሲበዛም በሚገርመው የንጉሱ ድርጊቶችና በፍጹም ለማመን የሚከብዱ አስፈሪ ጭካኔዎች እናያለን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ያላችሁ? ደምስ ከሳ ቆያችሁ፣ ያለን በዛሬው ፕሮግራማችን ላይ የምናነሳው የሰውን ስጋ ስርቅጥ አድርጎ ስለሚበላው ስለ ንጉስ ቦካሳ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። መቼም አህጉራችን አፍሪካ በብዛት የምትነሳበትና ና ምሳሌ የምትሆንበት የታሪክ ጠባሳ ከህዝብ ደህንነት ይልቅ ባለስልጣናቱ ላይ ጎልቶ የሚታዩ የተንደላቀቀ ኑሮ እና ከጀርባቸው የሚፈሰው የህዝብ ደም አብዛኞቹን የአፍሪካ መሪዎች ያመሳስላቸዋል። ከእነዚህ መካከል በአፍሪካም እጅግ ዘግናኝ የተባለውን ድርጊት ሲፈጽም የኖረው የሰውን ስጋ የሚበላው ንጉስ ቦካሳ ተጠቃሽ ነው። በታሪክ እንደምንሰማው እርቁ ዘመን ላይ አይደለም ይህ የሆነው ከጥቂት ዓመታት በፊት አፍሪካ የሰው ስጋ የሚበላ መሪ አስተናግዳለች። ይህ ጉደኛና አስደንጋጭ የሰውን ስጋት ጣጥሞ የሚበላው መሪ ቦካሳ ሩቅ ዘመን ላይ የነበረ ሰው አይደለም። ከተወሰኑ አመታት በፊት ከ1958 እስከ 1971 ማዕከላዊ አፍሪካ ሪፐብሊክ የገዛ ሰው ነው። በፈረንሳይ ቅኝ ግዛት ስር ለበርካታ አመታት ለተገዛችበት ዘመናት ስርዓቱን የሚቃወሙት አባቱ ቢገደሉም፣ እርሱ ግን በፈረንሳይ ትምህርቱን ተምሮ የፈረንሳይ ወታደር መሆን የቻለው ቦካሳ የሰውን ስጋ መብላት ወንጀል በስተመጨረሻም ለፍርድ እስከ መቅረብ የደረሰ ግለሰብ ነው። እንስሳ ነው ሰው እስኪያስ ብለንም ድረስ ትእንግርትን የፈጠረው ይህ ሰው የሰውን ስጋ ቅርጥፍ አድርጎ ይበላል። ከዛም አልፎ ለወዳጆቹ በድፍረት ይጋብዛል። ሀገሪቱ ከ1958 እስከ 1971 ለ13 ዓመታት ፕሬዚዳንት ንጉስ የጦር ጠቅላይ አዛዦችን በመሆን ከማስተዳደርም አልፎ ህዝብን በስቃይና በእንግልት ሲመር የቆየ ቦካሳ በፈንቅለ መንግስት ስር ስልጣን እንደያዘ ከኮለሪልነት ወደ ጀኔራልነት፣ ብሎም ፊልድ ማርሻልነት፣ ቀጥሎም የዕድሜ ልክ ፕሬዚዳንት በመሆን በህዝብን ባናደም ላይ ስልጣኑ ሲያጣጥም ከቆየ በኋላ ስልጣን በያዘ በአስረኛ ዓመት ሀገሪቷ ንጉሳዊ ስልጣን እንደሚያስፈልጋት እርሱም ንጉስ እንደሆነ በማወጅ ሌላ ስርዓትን መዘርጋት የቻለ ሰው ነው። በእርግጥም ሰው በሊታው ቦካሳ ማዕከላ አፍሪካ ከፈረንሳይ ነፃነቷን ካገኘች በኋላ ስልጣን ላይ የነበረው ፕሬዚዳንት ዴቪድ ዳኮ ለቦካሳ አጎቶ የነበረ ቢሆንም፣ በወቅቱ በዝምድና የተሰጠው የጦር ኃይሎች ኤታማዦር ሹምነትን በመጠቀም አጎቱ መንግስት ያካሂደው የሚናገር እንጂ የሚሰማ ያልነበረው ቦካሳ ሀገራቸው ከፈረንሳይ ቀኝ ግዛት ነፃ በወጣችበት ስድስተኛ ዓመት አዲስ ዘመን ዋዜማ ላይ ባለስልጣኑ በየዳስ ቤቱ መጠመዳቸው፣ ፕሬዚዳንት ዳኮ አንድ ግዙፍ የእርሻ ስፍራ ለመጎብኘት ከዋናው ከተማ ራቅ ብለው መቆየታቸው ሰዎችን በመጠቀም ከተባባሪው ሻምበል አሌክሳንደር ባዛ ጋር አዲሱን ዓመት መፈንቅለ መንግስት እንዲያደርጉት በአዲሱ ዓመት ከአጎቱ ስልጣኑ የተነጠቀው ቦካሳ አጎቱ ባለበት እንዲያዝ በማድረግ ልብሱን ገፎ እጅና እግሮ፣ ታስሮ በጠባብ ሲሚንቶ ክፍል ውስጥ አስሮ እንዲያስቀምጡት አደረገ። ታዲያ አጎቱ ዴቪድንም ምንም ሰው ሳያየው ጠባቂዎችም እንኳን አንድ ቃል እንዳናግሩት ተከልክለው የቆየ ሲሆን ለሶስት ዓመታት ያህልም አንድ ቃል ሳይተነፍስ ራቆቱን ከጥቂት ዋናህል በታሰሩ ግርናጆቹን ለመክረም የተገደደ ሲሆን፣ ስልጣን ከያዘበት ለት አንስቶ ጭካኔ የማይለየው ቦካሳ በገዛ ዘመዶቹ ላይ የጀመረውን ጭካኔ ህዝቡ ላይ ማዝነቡን ተያያዘው። ይህ የሰው ደም መጠጣትና የሰው ስጋ መብላት የሚያስደስተው ቦካሳ የእናቶችና አዛውንቶችን ባንኳን ሊመልሰው አልቻለም። ጨካኝነቱና ረመኝነቱ እጅጉን የከፋ ሰብአዊነት ያልፈጠረበት ከፈጣሪ የተላከ ቁጣ ነው የሚያስብል ሰው መሆኑን ተያይዞታል። ቦካሳ ስልጣን ከያዘ በኋላ የግድያው ገፋት ቀማሽ ከሆኑት መካከል አጎቱ ሲከዳው ከጎኑ የነበረው መፈንቅለ መንግስት አጋዥ አሌክሳንደር ባዛ ሲሆን በወቅቱ የቦካሳ ልክ ማጣቱ ቅንጡ ኑሮ ና ህሊና ቢሳረመናዊ ውሳኔዎችን አስከፍቶ የሚያነሳውን ተቃውሞ ሰሚ ማጣቱን ባየ ጊዜ እሱም ቦካሳ አጎቱ ላይ እንደፈጸመው አሳቻ ወቅት ጠብቆ ለመፈንቅለ መንግስት ያቅዳል። ይሁንና ይቅርብኝ ባለው አንድ ሰው ተክዶ መፈንቅለ መንግስቱን ባሰበበት እለት በቁጥጥር ስር የዋለ ሲሆን በቦካሳ ትዕዛዝ እንደ ጉድ እየተደበደበ ለሌሎች ማቀጣጫ ይሆናል በሚል በየጦር ካምፑ እንዲጎተትና እንዲሞት ተደረገ። ሀገሪቷ ሞትን ህይወት፣ ስቃይን ደስታ፣ ጭቆናን ተድሎት አድርጋ የሚሰማት እንደሌለ በማመን ሳትወድ በግዷ ሞትን፣ ስቃይን፣ ግፍ መቀበሏን ቀጠለች። ቦካሳ 17 የታወቁ የህግ ሚስቶች አሉት። ለመሞት ይሁን ለመኖር ካውሬ የተጋቡት አይታወቅም እንጂ በቪትናም በቻይናም ብሎም በበርካታ ሀገራትም እሱ እንኳን በቁጦ የማያውቃቸው እጅግ በርካታ ልጆች በስልጣን ዘመኑ መሰብሰብ የጀመረው ቦካሳ ኢሳኩለትን ስልሳ የሚሆኑ ልጆች መሰብሰብ የቻለ ሲሆን በአንድ ወቅት ቪትናም ውስጥ ሴት ልጅ እንደወለደና ልጅቷንም እንደማያውቃት ነገር ግን እንደሚፈልጋት በመግለጽ የፈረንሳይ መንግስት ልጁን እንዲፈልግለት ትዕዛዝ መስጠት ላ ተሰምቶ ነበር። ቦካሳ የሊቢያው መሪ መሀመድ ጋዳፊ ጋር የቅርብ ወዳጅም ነበር። ስልጣን ከያዘ ከ13 ዓመት በኋላ ንግስና ያማረው ቦካሳ ሀገሪቱ በይበልጥ ክብሯ ከፍ እንዲል ሲል ማዕከል አፍሪካ በንጉሳዊ የምትመራ ሀገር እንድትሆን እሱም በይፋ ንጉሱ እንደሆነ ወሰነ። ማንም ተቃውሞ አቅርቦ ሆነ ትንፍሽ ያለ አንድም አካል አልነበረም። ሁሉም በፍርሃትና በስቃይ ስለሚኖር ቢቃወሙም የሚከተላቸውን ጠንቅቀው ስለሚያውቁ ንጉስ ነኝ ሲል ተቀበሉት። ንግስናውም በወቅቱ ለመቁጠር እንኳን በሚያስቸግረው ሃያ ሚሊዮን ወጪ በማድረግ ከፍተኛ ድግስ እንደገሰ በወርቅ በተለበጠ ዙፋን ላይ ተንደላቆም ተቀመጠ። እንግዲህ የሀገሬው ህዝብ አድምጠኝ፣ ከእንግዲህ ፕሬዚዳንት ምናምን የምትለው ወደዚያሽ ቀን ጥረት፣ ንጉስ ነኝ። ንጉስ ሆይ ሺህ ዓመት ይንገሱ እያልክ ከፊት ለፊት ስገዳ ለንጉስ ቦካሳ የሀገሪቱ ህዝብ የሚያደርገው የሚይዘው ከጠፋው አመታት አልፎታል። ቀን ቀንን እየተካ ሳምንታት ወራትን፣ ወራት አመታትን ቢያስቆጥርም ለእነሱ መፍትሄ ሊሆን የደረሰ አንድም ነገር የለም ራሱ መስዋዕት ሆኖ የቀረበ እንጂ። ቦካሳ ሃይማኖት ለስሙ ይኖረው እንጂ ስራዎቹ ፍጹም አረመኔ የነበረ ንጉስ፣ አሁንም ድረስ ከብዙዎቹ ሊና እንዳይጠፋ ያደረገው ዘግናኙ ወንጀሉ ደግሞ ከሰው ጋር እየኖረ የሰውን ስጋ ይበላል በመባሉ ሲሆን፣ በዝምድና የተሰጠው ስልጣን ሳያረከው ከስልጣን ያስነጠቀው አጎቱ ዴቪድ ዳኮ በፈረንሳይ እገዛ ወደ ስልጣን ሲመጣ የቦካሳ ጭካኔ መቋጫውን ሲያገኝ፣ ዘብጥ የወርዶ ፍርድ ቤት የቀረበው ቦካሳ የሰውን ስጋ ይበላል እንደነበረም ተመሰከረበት። እጅግ ዘግናኙ ደግሞ ይህ ነው። ከምስክሮቹ አንዱ የገዛ አጎቱ ዴቪድ ዳኮ ነበር። ቦካሳ ከቤተ መንግስቱ ባለማቀዝቀዣ ክፍል ውስጥ የሰው ስጋ ተቆራርጦ ተንጠልጥሎ እንደነበር መሰከሩበት። ይህ ሳያበቃ የቦካሳ ጥበቃ ኃላፊ የነበረ አንድ ግለሰብም ቦካሳ ለእሱም ብቻ ሳይሆን ወዳጄ ለሚለው ለቅርብ እንግዶች ሁላ የሰው ስጋ ይጋብዝና ይበላ እንደነበረ እንደ ነፍሱም እንደሚወድ ይፋ አደረገ። ሀገሬው ቆሌው ተገፈፈ፣ ደነገጠ። ከዚህም አልፎ የከፋው ደጋፊ ሀገርንም ፈረንሳይ ሳይቀር አንገት ያስደፋው የጭካኔ ወንጀል ደግሞ ይህ ነው። ቦካሳ በመላው ሀገሪቱ ላይ የሚገኙ አንደኛ ደረጃ ትምህርት ቤት ተማሪዎች በሙሉ በዩኒፎርማቸው ላይ የእሱ ፎቶና የእሱ ስም እንዲታተምበትና ና እንዲለብሱትም ትዕዛዝ ሰጠ። ታዲያ ይህንን ዩኒፎርም የሚያመርተው ከባለቤቶቿ አንዷ የሆነችው ሴት ንብረት የሆነ ፋብሪካ ሲሆን በወቅቱ ፋብሪካ ያቀረቡ ጥራት የሌለውና የናረ ከፍተኛ ዋጋ የተጠየቀበት ልብስ ነበር። ያለበሳቸው 15 ዓመት እንኳን ያልሞላቸው ህፃናትም የተቃውሞ ሰላማዊ ሰልፍ ወጡ። ይህንን ያየው ቦካሳ ለአፍታም ሳያመነታ ወታደሮቹ ህጻናቱ ከበው ባሉበት እንዲጨርሳቸው የፈረደባቸው ሲሆን በሰልፍ ወቅትም በርካታ ህጻናት የጥይት ቀለብ ሆኑ። ለእናቶቻቸው የማይሽር ጠባሳ የማይረሳ ቁስል ማተረፈላቸው በዚህ ያላብራራ እንዴቱን ለማርገብ በርካታ ህጻናትን ደግሞ ራሱ አሳስሮ አምጥቶ በዱላ በመደብደብ በህንስተ መጨረሻን በጥይት ፍጻሜያቸው እንዲሆን አደረገ። በርካታ ህጻናትን ፈጃቸው። ምኑንም ሳያውቁት መቅሰፍት የሆን ቁጣ መኖር ሲጀምሩ መኖር እየቻሉ በዚህ አረመኔ ህይወታቸውን ተነጠቁ። ታዲያ የሁሉ ግፍ ሲፈጽም እሰየው እያለች የምትደግፈው ፈረንሳይ፣ የወቅቱ ባለስልጣንም ቦካሳ ወንድሜ ሲል ይጠራ የነበረው ዴስታንግም ማዕከላዊ አፍሪካ በአመት ሁለት እየመጣ ሲዝናና ዝሆን አድኖ የዝሆን ጥርስ ይዞ ሲሄድ የከረመ ሲሆን፣ ምንም እንኳን እሱ ባያምንበትም ቦካሳ ሳይቀር ባመነ እውነት ግን ቦካሳ ከበርካታ ሚስቶቹ መካከል አንዷን መርጦ ዴስታን ጋር እንድትሆንና አብራም እንድታደር ያስገድዳት እንደነበር ተሰምቷል። ታዲያ ገመናቸውን በዚህ መንገድ መውጣቱ ያልወደደው በወቅቱ የፈረንሳይ ፕሬዚዳንት ዴስታንክ ለቦካሳ ጎድጓድ ሲቆፍርለት የከረመ ሲሆን እርሱም እንዳዋጎቱ በሊቢያ ቱሊቱሪ ቱሊ ጉብኝት መዝናናት ላይ በነበረበት ወቅት ሶስት መቶ ልዩ የፈረንሳይ ወታደሮችን በመላክ በፈረንሳይ በመፈንቅለ መንግስት በማካሄድ ላይ ያኔ ስልጣኑ የቀማ ዋጎቱ ዴቪድ ዳኮ በድጋሚ ወደ ስልጣን እንዲመጣ ተደረገ። በወቅቱም ባቀረበበት ክሶች በሌለበት ሞት ተፈርዶበት የነበረው ቦካሳ ቆይቶም ወደ እድሜ ልክ እስራት እንዲወርድለት ተደረገ። ሲያልፍም እስራቱ የ20 ዓመት እስራት እንዲሆን ተደረገለት። በዚህም ከ3 ዓመት በኋላ በነፃ ተለቀቀ። በባይጎ ኑሮን በልብ ድካም ሲመራ ቆይቶ ከዚህ ዓለም በሞት እስከ ተለየበት 1996 ዓመተ ምህረት መኖር የቻለ መሪ ነው። ቦካሳም የሰውን ስጋ ስርቅት አርጎ የበላው እጅግ አስደንጋጩ የዓለማችን መሪ ነው። አፍሪካም በሱ ምክንያት ያልሰማችው ያላየችው ጉድ የለም። እኛም እንደዚሁ ውድ ቻናላችን ቤተሰቦች፣ ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ሀገሪቷንም እኛንም ጉድ ያስባለው የንጉሱ ታሪክ እንደወደዳችሁ ተስፋ እናደርጋለን። ቀጣይ በሌላ ፕሮግራማችን እስከምንመጣ ቸርቆዩ